ዩቲዩባችንን ሰብስክራይብ ላይክ ኮሜንት ማድረጋችሁን አትርሱ። ወደ ዋናው ነገራችን ስንመለስ ይህ ማርበርግ ቫይረስ ፋይሎቫይረዲ የሚባል የቫይረስ ፋሚሊ ነው። ስፔሻሊ ደግሞ በቅርብ ጊዜ ሁላችንም የምናቀው የኮሮና ቫይረስ ራሱ ሴም ፋሚሊ ነው ያላቸው። ሶ ይህ ሁለት የሆነ ቫሪያንት አለው። ቪክቶሪያ ላይክ ማርበርግ ቫይረስ እና ኤንድ ራብን ማርበርግ የሚባል ስፔሻ አላቸው። ሁለቱም ስፔሾች ተመሳሳይ ክሊኒካል ፊቸር ወይም ተመሳሳይ የሆነ ዲዚ ማኒፌስቴሽን ያላቸው፣ ስለዚህ ማርበርግ ቫይረስ ሶ እንደ አንድ አድርገን ማየት እንቀጥላለን። ሶ ማርበርግ ቫይረስ በምናይበት ጊዜ ስፔሻሊ ደግሞ ዝ እንዴት ነው ኮዝ የሚያደርገው ትራንስሚት የሚያደርገው ብለን ስናስብ መጀመሪያ በማርበርግ ቫይረስ ያለባት የሌሊት ወፍ ትሆናለች። ከእሷ የእሷ ፈሳሽ ወደ ሰውነታችን ወይም በንክኪ ምክንያት የተለያዩ ማደን ሊሆን ይችላል በተለያየ አጋጣሚ ከሌሊት ወፍ ወይም ከማንኪ ጀርመን ላይ እንዳልኳችሁ ወደ ሰው ይተላለፋል ማለት ነው። አንዴ ወደ ሰው ከተላለፈ በኋላ ከሰው ወደ ሰው ይተላለፋል ማለት ነው የሚተላለፍበት ወይ በንክኪ ማለት ነው። ከሰው ሰዎች ላይ ያለ ቦዲ ፍሉድ ስፔሻሊ ወደ አይናችን ሊሆን ይችላል ወደ ተለያዩ የሙከስ ክፍላችን ወደ አባፍጫችን ሊሆን ይችላል። በእነዚህ ክፍሎች ውስጥ ገብቶ ቫይረሱ ዲዚዝ ኮዝ ማድረግ ይችላል። ቫይረሱ መጀመሪያ እንደገባ የሚያጠቃው ማክሮፌጅ ወይም ዴንድራይቲክ የሚባሉ የነጭ ደም ሴሎች ህዋሶች ነው። ወደ እነሱ ከገባ በኋላ ወደ ሴላችን ተጠግቶ ኢንግርፍድ ይሆናል፣ ይዋጣል። በሴሎቻችን ከተዋጠ በኋላ ወደ ሴሎቻችን ከገባ በኋላ ከሰውነታችን የጄኔቲክስ ወይም የጂን ማምረቻ ክፍል ላይ ወደ ራይቦዞም ከነሱ ጋር አላይን በማድረግ በሰውነታችን የአርኤንኤ ቫይረሱን ሲንግል ስትራንድ የሆነ አርኤንኤ ቫይረስ ነው። ይህ አርኤንኤ ቫይረስ ከሰውነታችን ጋር ትራንስክራይቫይዝ በመሆን በሰውነታችን ፕሮዲውስ እንዲሆን ፕሮግራም ይሆናል ማለት ነው አብሮ። ስለዚህ ከሰውነታችን ፕሮዲውስ ከሆነ በኋላ ከሴል ይወጣል። ከሴል ከወጣ በኋላ ወደ ሊንፋቲክ ሲስተም በሚሄድ ወደ ተለያዩ ወደ ሰውነት ክፍሎቻችን ማጥቃት ይጀምራል ማለት ነው። ሶ ይሄ ማርበርግ ቫይረስ የምንለው በጣም ዴድሊ የሆነ ስፔሻሊ ደግሞ የኬሞካይንስን ወይም ሰውነታችን በበሽታ በሚጠቃበት ሰዓት ሰውነታችን ያንን በሽታ ወይም ያንን ኢንፌክሽን ፖይንት አውት አድርጎ እንዲያጠቃ ወይም ያንን

ሪኮግናይዝ በማድረግ ሪስፖንስ እንዲያደርግ የሚያደርገውን ኬሞካይኖችን እነሱን በብዛት እንዲመረቱ ያደርጋል። ሰው እነዚ በብዛት መመረታቸው ለሰውነታችን የኢሚዩን ሲስተም አፌክት ያደርጋል ማለት ነው። ያ ኢሚዩን ሲስተም ከአቅም በላይ ፕሮዲስ የሚሆኑበት ሰዓት፣ ሊቨር እና ስፕሊ እንደዚሁ በዛ ምክንያት ዳሜጅ የመሆን አጋጣሚ ይኖራቸዋል። ከዛ ባለፈ ደግሞ ኢንክሪዝ የሆነ ፋይብሪን ክሎት ወይም ሰውነታችንን ለክሎት ወይም ደም በሚፈሰበት ጊዜ እሱን ለማቆም የሚጠቅመው ፋይብር ብዛት እንዲመረት ያደርጋል። ፋይብሪን ክሎት ማለት ነው። ሶ ይሄ የኢንክሪዝ የሆነ ፋይብሪን ክሎት ከጊዜ በኋላ ዲስሬጉሌሽን ይፈጠራል ማለት ነው። ቅድም ስኬሞካይነስ ኖርማል የሆነ የሰውነታችን ሪስፖንስ ቢሆንም በኋላ ዲስሬጉሌሽን ፈጥሮ ሊቨር እና ስፕሪን አፊክት እንዲሆኑ እንዳደረገ ሁሉ እዚህኛውም ላይ ደግሞ ፋይብሪን ክሎቶች በብዛት መመረታቸው እነዚህ የደም መርጋት ሰውነታችን ደም በሚፈስበት ጊዜ ደም እንዲረጋ የሚያደርጉ ኬሚካሎች በብዛት በመመረታቸው ምክንያት ዲስሬጉሌት ሬጉሌት ይሆናሉ ሶ አፍተር ዛት ምን ይፈጠራል ዲስተሚት ኢንትራቫስኩላር ኮአጉሌሽን የምንለው ማለት ነው ሶ ብሊዲንግ ፍሮም ሜኒ ሳይትስ ማለት ነው ያዩት ክፍሎቻችን ብዙ ደም መፍሰስ ይጀምራል ማለት ነው ሶ ይሄንን እና ማለት ነው ከዛ በተጨማሪ ወደ ክሊኒካል ፊቸራችን በመጣበት ጊዜ ኢንኩቤሽን ፔሪዮድ አለው የኢንኩቤሽን ፔሪዮድ የማርበርግ ቫይረስ 1 ዊክ ነው ኢንፌክትድ ከሆነበት ጀምሮ አንድ ሰው ማኒፌስት እስከሚያደርግበት ሰዓት አንድ ሳምንት ይፈጃል ማለት ነው አንድ ሰው ዲዚዝ ፕሮዲዩስ ለማድረግ ከአንድ ሳምንት በኋላ አብራት የሆነ ድንገተኛ የሆነ የዲዚዝ ወይም የበሽታ ምልክት ይኖረዋል ማለት ነው ከዛ በኋላ ሲቨር የሆነ ፌቨር ይኖራቸዋል ብርድ ብርድ ማለት ይኖራቸዋል ድካም ስሜት ማለት ይኖራቸዋል ከዛ በተጨማሪ ዊክነስ ስላለ መስራት የተለያዩ እንቅስቃሴ ለማድረግ የድካም ስሜት ይሰማል ይኖራቸዋል እንደዚሁም ደግሞ የምግብ ናውዚያ ማቅለሽለሽ ወደ ታች ማለት ቮሚቲንግ ወደ ላይ ማለት እንደዚሁም ደግሞ ሎሶፍ አፒታይት የምግብ ፍላጎት መቀነስ ይኖራቸዋል ሲቪር ሆነ በጣም ከባድ የሆነ የራስ ምታት ይኖራቸዋል ማይልጊያ በተለይ በሎወር ባክ እዚ ከጀርባችን አካባቢ ከኋላ ጀርባችን አካባቢ በታች በኩል ያለው ወገባችን ክፍል ላይ ከፍተኛ የሆነ የአጥንት ወይም ህመም ይኖረዋል ወይም የጡንቻ ህመም ይኖረዋል ከዛ በተጨማሪ በጣም ኪ ማድረግ ወይም ለኮምፕሊኬሽን ወይም ለዴዝ ፋክተር ነው የምንለው። አንደኛው ዋናው ክሊኒካል ፊቸር ብሊዲንግ ነው። ብሊዲንግ ፍሮም ሜኒ ሳይት ከተለያዩ ቦታዎች በፍንጫችን ያከብ ይችላል፣ በአይናችን ይችላል፣ ግምጽ ሊሆን ይችላል፣ የድዳችን ክፍሎች ይሆናል። በተለያዩ የሰውነት ክፍሎቻችን ላይ ብሊዲንግ ወይም መድማት ይኖረዋል። ይሄ ደግሞ ሜን ለ ለማርበርግ ቫይረስ ቤርሊ እንዲሆን ያድርገዋል። ነው ሪሰንትሊ እንደውም ጀኖሪ ቲዮኒ አካባቢ 2025 ላይ ታንዛኒያ አካባቢ ላይ ስምንት ሰዎች እንደዚህ ታመው ስምንቱ ሰዎች ሊሞቱ ይችሏልና በጣም ቤርሊ የሆነ ነው እና ሶ ስፔሻሊ አናዘር ክሊኒካል ፊቸሮችን በምናይ ብሊዲንግ ወይም ሲያልኳችሁ ነገር አለ። ጋስትሮኢንተስታይናል ሂድን ይሆነ የማይታይ ብሊዲንግ ሊኖር ይችላል። የተለያዩ ራሾች ሊሆኑ ይችላሉ። ቸስት ፔን የደረት ህመም ሊኖር ይችላል። ሾርትነስ ኦፍ ብሬዝ ወይም የትንፋሽ እጥረት ሊሆን ማጠር፣ እንደዚህ ነገሮች አሉ። ኮምፕሊኬት ካደረገ ደግሞ ኮንፊውዝ መሆን፣ ኮማ ውስጥ እስከ መግባት፣ እንደዚህ ነገሮች ሊያደርሰን ይችላል ማለት ነው። ሶ ይህን የማርበርግ ቫይረስ ለማወቅ ወይም ላቦራቶሪ ኢንቨስቲጌሽኖች አሉ። ሶ እነዚህ ስፔሻሊ ትራንስአምኒስ ሊቨር ላይ በጣም ጉዳት ያደርሳል ብያቸዋለሁ። ሊቨር ፈንክሽን ቴስት ይሰራል ሊኮፒንያ ትሮምቦሳይት ነጭ ደም ሴል መቀነስ እንደዚህ አይነት ነገሮች ስፔሻሊ የ እንደዚሁ ደግሞ የክሎቲንግ ፋክተር ሴሎች እነሱ መቀነሶች ይኖራሉ ማለት ነው። ከዛ በተጨማሪ የማርበርግ ቫይረስ ዲያግኖስ የሚደረገው በሁለቱ ወይ ነው ሪቨርስ ትራንስክሪፕቲቭ ፖሊመራይዝ ቼን ሪአክሽን እና ኤሊሳ የሚባል የሁለት የማርበርግ ቫይረስ መኖሩን የምናውቅባቸው አንዱ ሁለቱ እንትኖች ናቸው። እነዚህ ነገሮች ካልን የማርበርግ ቫይረስ እንዴት ነው በምንድ ነው ትሪት የሚደረገው መድኃኒት አለ ወይ ቫክሲን አለ ወይ የሚለውን ነገር ስና ይህ የማርበርግ ቫይረስ አንቲቫይራል የሆነ ወይም ይህን ቫይረስ ክሊርሊ ማከም የሚችል የራሱ የሆነ መድኃኒቱ የለውም። ከዛ በተጨማሪ ደግሞ እንደዚሁ ይህ ማርበርግ ቫይረስ ትሪት የሚደረግበት ወይም የሚከላከለው ቫክሲን ወይም ክትባት የለውም ማለት ነው። ይህ ማርበርግ ቫይረስ እንዴት ነው ምንድነው የምናደርገው፣ አንድ ከተከሰተ በኋላ ምንድነው የምናደርገው የሚለውን ነገር ሰፖርቲቭ የሆነ ትሪትመንት ለፌቨሩ ለስፔሻሊ ለትሮምቦሳይት ላይ የነጭ ደም ሴሎቻችን መቀነሱ እንደዚህም ደግሞ የደም መርጋትን የሚያቆሙት እነዚህ ሴሎች መቀነሳቸው ለነሱ የሚሆን ብለድ ትራንስፊዥን ወይም ደም መለግስ ሊሆን ይችላል። እንደዚህ አይነት ነገሮች ሰፖርቲቭ የሆነ ትሪትመንት ሰውየው ኖርማላይዝ እንዲሆን የምናደርግ ለኬር ሆኖ ይችላል። ቅድም እንዳልኳችሁ ኮምፕሊኬሽን ካደረገ ሾርት ኦፍ ብሪዝ ካለው፣ ቸስት ፔን ካለው እነሱ ሰፖርቲቭ የሆነ ትሪትመንት ይደረግለታል ማለት ነው። አሁን ስፔሻሊ በሀገራችን ላይ ያለው የማርበርግ ቫይረስ ስፔሻሊ በደብሊዎቹ ወይ ወልድ ህዝብ ኦርጋናይዜሽን ኖቲፋይ እንደተደረገ። አውት ብሬክ ማለት የሆነ የዲዚዝ መጠን አለ ከዛ በላይ ከተከሰተበት በላይ እስከዛሬ ሲከሰትበት ከነበረው መጠን በላይ የሚከሰት ከሆነ አውት ብሬክ ወይም ወረርሽኝ ይባላል። አውት ብሬክ ለመባል በብዙ ቁጥር መሆን አይጠበቅበትም። እስፔሻሊ አሁን ኮሌራ ብታየ አንድ ሰው ከተገኘ እንደ አውት ብሬክ ነው የሚከሰተው። ልክ እንደዚሁ ማርበርግ ቫይረስ ማለት ነው። ስለዚህ የማርበርግ ቫይረስ ኖቲፋይ እንደሆነ ወደ ብዎቹ ኦርጋናይዜሽን 300 ሺ ዶላር ነው ለኢትዮጵያ ድጋፍ ያደረገው። አሁን ባለንበት በኢትዮጵያ በሀገራችን ውስጥ ዋናው የመረጃ ምንጫችን ሊሆን የሚችለው ጤና ሚኒስትር ወይም ኢትዮጵያ ጤና ሚኒስትር ወይም ደግሞ ኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት እነዚህ ሁለቱ ሜን ኦርጋናይዜሽኖች ናቸው። የማርበርግ ቫይረስ ጨመረ፣ መጣ፣ መከላከያው መንገድ ምንድን ነው የሚለውን ነገር እነዚህ ወሳኝ ነገሮች ናቸው። እነዚህ ነገሮች የሚያገኘዋቸው ከነዚህ ዌልናውን ከሆኑ የሀገራችን ተቋሞች ነውና። አሁን በሀገራችን በህዳር 13 ላይ ያለውን በጤና ሚኒስቴር የተገለጸውን የምጣኔ ወይም ሪፖርት እሱን ነገር ላሳውቃችሁ እፈልጋለሁ። የመጀመሪያው ላብ ኢንቨስቲጌት በህዳር 13 የተደረጉት 17 ሰው ኢንቨስቲጌት ተደርጓል። ሁለት ሰው የማርበርግ ቫይረስ ተገኝቶበታል። ክሪቲካል ኢል የሆነ የለም። ዲዝ አንድ ሰው ሙቷል። በአጠቃላይ እስካሁን ማርበርግ ቫይረስ ኖቲፋይ ከሆነበት ጀምሮ ደግሞ ያለው ሁኔታ ሪፖርቱ ምን 53 ሰው ኢንቨስቲጌት እንደተደረጉ ያመለክታል አስር ሰው ሙተዋል። ዴዝ ማለት ነው። አስር ሰው ይቅርታ፣ አስር ሰው በማርበርግ ቫይረስ አስር ሰው ኢንፌክትድ መሆኑ ተረጋግጧል። ከነዚህ ውስጥ አምስቱ ሙተዋል፣ አምስቱ ደግሞ ኦን ትሪትሜንት ያሉ ናቸው። ሰላም እንደምን አላችሁ። እና እንደዚሁ ደግሞ ታካሚዎች በሞት ያፈጣን የቻለውን ስለ ማርበርግ ቫይረስ ወይም ስለ ሄሞሬጂክ ፌቨር ዛሬ እናያለን ማለት ነው። ስለ ሄሞሬጂክ ፌቨር እንዴት መጣ፣ በምንድን ነው የሚተላለፈው፣ እነዚህም ደግሞ ለሞት የሚያደርሱ ዋና ዋና ምክንያቶች ምንድናቸው የሚለውን ነገር አብረን እናያለን። ያው የሄሞሬጂክ ፌቨር ወይ ማርበርግ ቫይረስ በኢትዮጵያ ዛሬ የተከሰተ ብቻ ሳይሆን ከዚህ በፊት በተለያዩ ዓለማት ላይ እንደ ወረርሽኝ የተከሰተ ነው። በተለይም ደግሞ ለመጀመሪያ ጊዜ በ1967 እንደ አውሮፓውያን አቆጣጠር በጀርመን እና ዩጎዝላቪያ ነው የተከሰተው። ከዛ በኋላ በተለያዩ የአፍሪካ ሀገሮች እንደዚሁ የማርበርግ ቫይረስ ካል የመጣበት ምክንያት በሞንኪ ቨርማንት ሞንኪ የምትባል አጋ ከዩጋንዳ ከዛ ነው የተላለፈው። ከእንስሳት ወደ ሰው የተላለፈ ወይም እንደ ዞኖትዲዝ የሚላቸው ከዛ ጋር ተያይዞ ነው። ሶ የማርበርግ ማለት በተለይ ዋና ዋና በአፍሪካ የተከሰቱ ወረርሽኞች ለማየት ብንችል፣ በተለይ ደግሞ ከ1998 እስከ ዲሞክራቲክ ሪፐብሊክ ኮንጎ ወይም በሴንትራል አፍሪካ የምትገኝ አካባቢ ላይ የተከሰተ ወረርሽኝ ነበር። ይህ ማርበርግ ቫይረስ የሞት ምጣኔው ከሰማንያ እስከ ዘጠና ፐርሰንቱ በጣም ዴር ቢያንስ ከመቶ ሰዎች ውስጥ ቢታመሙ ሰማንያ ዘጠና ሰው የመግደል የሞት ምጣኔ የነበረው በዚህ ዲሞክራቲክ ሪፐብሊክ ኮንጎ ሰው እነዚህ ተጋላጭ የነበሩበት ምክንያት ምንድን ነው? በማይኒንግ ወይም በማዕድን ስራ የሚተዳደሩ ሰዎች በነበሩ በሳት ለሌት ለሌሊቱ ወፍ ፈሳሽ ወይም ለሌሊቱ ወፍ ኤክስፖርት ነዋል። ስለዚህ ከሌሊቱ ወፍ ወደ ሰው ተላልፏል ማለት ነው። በጣም ዴርሊ የሆነ ነበረ። ከዛም በኋላ እነዚህም ደግሞ አንጎላ ላይ በ2004 አካባቢ ላይ ከዛው ከዲሞክራቲክ ሪፐብሊክ ኮንጎ አካባቢ የምትገኝ ሀገር ናት። በጣም ብዙ ኬዞች ወደ አራት መቶ የሚሆኑ ኬዞች የተገኙበት ነው።